ወንጅራውን ወዴት ማንጥልም እንሞትለታለን። የኦርቶዶክስ አርማ ሰማይ ላይ የተሳለ ነው። የእመቤታችን መቀነት ነው። የኖህ ቀስተ ደመና የቃል ኪዳን ምልክት ነው። እዚህ እዚህ ጎርግ ሰጣልቻለሁ እ ባንዲራሽን ጣይ፣ ርገጪ ብለው ማን እንዳለኝ እኔ ምን ጭንቅላቴ ያውቃል። በትላንትናው ዕለት በትራንስፖርት ሚኒስትሩና በሌሎችም ባለስልጣናት ሲራገብ የቆየው የሀገራችን ኢትዮጵያ ሰንደቅ ዓላማ ቅያሬ በአሁኑ ሰዓት እጅግ በጣም ከፍተኛ የተባለ ተቃውሞን አስነስቷል። በዙሪያም የወጣቶችን ብሎም እያ አዛውንቶችን አሳብ አስደምጣችኋለሁ። ኢትዮጵያ የባህር በር አክሰስ ያስፈልጋታል። ጉዳዩን አነሳሁት፣ ሁለት ጊዜ ደግሞ በሰንትራል ኮማንድ ፎርማል ስብሰባ ላይ ያነሳሁት፣ ስትሮንግ ተቃውሞ የነበረው ከመለስ ነው ኢሳያስ መንግስት ደብረጽዮን የሚመራው ኃይልን አገርን የማተራመስ ስትራቴጂ ይዘ መንቀሳቀስ ጀመሩ። በሌላ ዜና የምስራቅ አፍሪካው እውቁ የጦር ሜዳው ሊቅ ጄነራል ፃድቃን በመጨረሻ ዝምታቸውን ሰብረው ስለ ኤርትራው መንግስት አንድ ከባድ መረጃ ነው አወጡ። በዙሪያ በዙሪያም መረጃዎችን እንለውጣለን። በመጨረሻም ታዋቂዋ የቴሌቪዥን ፕሮግራም አዘጋጅና አቅራቢ የሆነችው ሉላ ገዙ ሰርግ ሊቆረጥ ተቃረበ። ኑሮን በሀገር አሜሪካ ዳላስ ያደረገው ዲያስፖራ ጆታ ሽማግሌ ላከ ክስ ሲሆን በዚያም ምን አይነት ምላሽ አገኘ በጋራ እንቃኘዋለን። ሰላም ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ፣ ቸሩ መድኃኒዓለም የተመሰገነውን በዘርቁታችን እጅግ በጣም አዝናኝና ቁም ነገር አዘል ቪዲዮችን እየላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክና ሼር ማድረጋችሁና አትርሱ ዳይ ወደለት ቪዲዮ

እቅፍ አድርጎ ነው የሚንከባከባቸው ተከታትለን እንመለስ ማንቸስተር በረኛ ማንቸስተር ሞሪ ነው ተካሽ ነው አንተ አንተ መልስ ምንድን ነው

አረ፣ ማላ ማላ ሲራፍት ኑጣቁ አላስተረፋቸውም እኮ ምን ጉድ ነው ወገን። ዶክተሩ ግን አሳዝነኝ። የአስቶንቪላ ረዳት አሰልጣኝ አብደላ፣ አረ ተመቸኝ። ይህም ቪዲዮ ሳይ ሁለት የሰፈሬን ጥንዶች አስታወሰኝ። ባል የውጭው ዓለም የእግር ኳስ ቀንደኛ ተመልካች ነው፣ የሚደግፈው ምስኪኑ ማንቸስተር ዩናይትድ ሲሆን፣ ኳስ ያለ ቀን ሚስት ከወዲሁ ራሷን ታዘጋጃለች። ተሳስቶ ማንቼ ከተሸነፈ ማታ የጩኸት ድምፅ የተለመደ ሆኗል። አሁን አሁንማ ማንቼ የተሸነፈው ካልጮች እሱ ቤት አላደረም ተብሎ ይደመደማል። ቆይ ምን አገባችሁ? ስለማንም ነጫጭባ ንገሩኝ እስቲ ምን አገባችሁ? በእናንተ የተነሳኩ ይኸው እንቅልፍ አጣን። ይህን ስል ታዲያ እኔም ኳስ አያለሁ፣ ግን ለመዝናኛ። ከዛ በዘለለ ግን አጎል ስሜታዊ ሆናችሁ ህይወታችሁን ለምታመሰቃቅሉት ይህ መልእክት ይድረስልኝ። እነሱ እኮ ያውቋችሁም። ታዲያ የምን አትርሱኝ ባይ ነው? በባዶ ሜዳ የቀበጡ ዕለት ሞት አይገኝም ማለት ይሄኔ ነው። ይሄማ ፈረስ ብቻ አይደለም። የሆነ ኃይልማ ከውስጥ ላይ ነበር አሽቀነጠረው እኮ ለካ እንዲም ባየር ላይ መንሳፈፍ ይቻላል። ፓራሹት እኮን የቀረው። ለማንኛውም ያለምንም ትምህርት ያለምንም ችሎታ አጉል እንደ ኃይለኛ አክት የምታደርጉ ሰዎች መጨረሻችሁ ይሄ ነው። እና እናንተ እንዴት ማድረግ እንዳለባችሁ ከሌሎች ከሚያውቁት እስክትማሩ ድረስ አትንቀልቀሉ። ተግባባን፣ ጀግኖች ባንዲራውን ወዴት ማንጥልም፣ እንሞትለታለን። የኦርቶዶክስ አርማ ሰማይ ላይ የተሳለ ነው። የእመቤታችን መቀነት ነው። የኖህ ቀስተ ደመና የቃል ኪዳን ምልክት ነው። እነ አቡነ ጴጥሮስ እና አቡነ ሚካኤል የሞቱለት እነ ሚኒሊክ አድዋ የዘመቱለት ነው። ኢትዮጵያን የሚጠላውን ጠራርጎ ይጣልልን፣ አሜን። ባንድራችን ባንድራችንም፣ እኔም ጣይ ተብዬ ተጣልቻለሁ፣ እዚህ ጎርግስ ተጣልቻለሁ። እ ባንድራችን ጣይ ርገጪ ብሎ ማን እንዳለኝ እኔ ምን ጭንቅላቴ ያውቃል። አድርሱላቸው ለእነዚያ ከእውቀት ነፃዎች የአገር ፍቅር የባንዲራው ትርጉም የገባቸው እናት አባቶቻችን ይኸው እንዲህ ቦን የተሞልተው ፊት ለፊት ይናገራሉ። ከሰሞኑ የትራንስፖርት ሚኒስትሩን ጨምሮ አንዳንድ አውቆ አበድ ባለስልጣናት ሞቅ ሲላቸው የሚናገሩት ንግግር የኢትዮጵያን ሕዝብ እንደሚወክል ላረጋግጥላቸው እወዳለሁ። አባቶቻችን ለዚህ ባንዲራ ጥንታቸውን ከስክሰዋል፣ ደማቸውን በማፍሰስ ውድ ነፍሳቸውን ገብረዋል። ተመልከቱ ዛሬ በመላው አፍሪካ ውስጥ የኢትዮጵያን ባንዲራ መስል አሊያም ተገልብጦ አሊያም ቦታው ተቀይሮ ሁሉም የአፍሪካ ሀገራት በሚባል ደረጃ የኢትዮጵያን ባንዲራ ህብረ ቀለማት ይጠቀማል። ዛሬ ግን ይህንን ባንዲራ እንቀይረዋለን የሚሉ ድምፆች እየተሰሙ ነውና ልቡናን ይስጣቸው። አረንጓዴው ልምላሚያችን፣ ቢጫው ተስፋ መሰነቃችን፣ ቀዩ በአባቶች ደም እና አጥንት በብዙ መስዋዕትነት እግዚአብሔርን ከፊት አስቀድማ ለዛሬ ደረሰች መሆኗን በደንብ ያመለክተናል። ታዲያ በዘሮ እለት ይህንን ተከትሎ በጎንደር ወጣቶቹ ያሳዩት ድንቅ ትርኢትና መልእክት የበርካቶችን ትኩረት ሊስብ ችሏል። ኢትዮጵያ የባህር በር አክሰስ ያስፈልጋታል። ሁለት ጊዜ ደግሞ በሰንትራል ኮማንድ ፎርማል ስብሰባ ላይ ያነሳሁት ስትሮንግ ተቃውሞ የነበረው ከመለስ ነው። ዘ ሚሊታሪ የተሰኘው የኔዘርላንዱ ጋዜጠኛ ከሰሞኑ እንዲህ የሚል መግለጫ ነው ያወጣ። ከምስራቅ አፍሪካ በአመራር በጦር ሜዳ እውቀት በግንባር ቀደምትነት የሚሰለፉት ጀኔራል ጻድቃን መሆናቸውን ተናገረ። ጀኔራሉ እየዋዛ ሰው አይደሉም። ያኔ ኢትዮጵያ ከኤርትራ ጋር በምታደርገው እልህ አስጨራሽ ትግልም በአመራርነት ተሰልፈው ጦሩን መርተዋል። ጻድቃንም ያንን ጊዜ እያስታወሱ እንዲህ ሲሉ ይደመጣሉ። ምን ነው ያኔ ውሃ ሆኜ በቀረው የኢትዮጵያ ጦር በጀግንነት እየተዋጋ አሰብ ደርሶ ወደ ቡን እየተመለከተ እኔም ከአጠገብ የነበሩ ጓዶች ልፈት ቢያንገበግበኝም በተቃራኒ ደግሞ የተዋደቁበትን ምክንያት ቀርቤ ስመለከተው ውስጤን ጀግንነትና እጀግንነትና እምባ የተቀላቀለው ስሜት ተሰማኝና አለቀስኩ። ታዲያ በዚህ ሁኔታ ውስጥ እያለው ጠቅላይ ሚኒስተር መለስ ዜናዊ ከአሜሪካ ጋር በነበራቸው ቅርበት የተነሳ በአሜሪካኖቹ ተመክረው ጦርነቱ እንዲያበቃና ጦርም ወደኋላ እንዲመለስ አሳሰቡ። ያኔ ያለቀስኩትን ባ ያኔ የተናደድኩትን እንዴት ከፊት የሚጠፋ አልነበረም ነበር የተመኙት ሲሉ ተናገሩ። አስቀጥሎም በትግራይ ክልል የደብረ ጽዮን ቡድን ከኢሳያስ ጋር እየተሞዳሞደ ነው። ከዚህ በላይ የሀገር ክደት መቼም ሰምቼም አይቼም አላውቅም፣ ሲሉ መናገር ኢሳያስ አፈወርቂ በህዝቡ በጣም ይጠላል፣ ሲበዛም አምባገነን ነው። ኤርትራ መጠቀም ባለባት ልክ አልተጠቀመችም፣ አስሯታል። እሱ ካልተነሳ ሀገሪቱ ብሎም ህዝቡ መቼም አይቀየርም ሲሉ ተናገሩ። የኢቢስ ኤሷ ፈርጥ ሉላ ገዙና የታዋቂው ነጋዴ ጆታ የትዳር ጉዳይ እውን ለመሆን የተቃረበ ይመስላል። በቀደሞ ጊዜ እንደነገርኳችሁ ጆታ ይኖርበት ከነበረው አሜሪካ እንዳላስ ተነስቶ በቅርብ ወደ ኢትዮጵያ የመጣ ሲሆን ወደዚህ የመምጣቱ ምትልቁ ምክንያት ሉላን አፍሶ ለመውሰድ ሲሆን፣ ታዲያ ይህንን ተከትሎም ባሳለፍነው ሳምንት ዴት አድርጓል። አሁን ደግሞ ቅርበታቸው ይበልጥ ተጠናክሮ ጆታ በቀጣይ ሳምንት ሀገሪቱ ላይ አሉ የተባሉ የሀገራችን አርቲስቶችን ወደ ሉላ ቤተሰብ ሊልክ እንደሆነ የሚወጡ መረጃዎች ያሳያል። ሉላ እንዲሁም ጆታ ፍጻሜዎቹ ያማረ እንዲሆን ፈጣሪ ይርዳችሁ እያልኩ እኔ ከወዲሁ ሰናበታችኋለሁ። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሸር ማድረጋችሁና ትርሱ ባላችሁበት ወታሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።